ሰላም ውድ የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? አለሁ እኔ ክብር ለእናትና ልጁ በጣም ደህና ነኝ። እንዴት ናችሁ? በቅድሚያ ይሄን ዩቲዩብ ስጀምር ላይክ፣ ሼር፣ ኮመንት እያደረጋችሁ አበረታቱኝ። አዲስ ጀማሪ ነኝ። ዛሬ እንግዲህ የመጣሁት ለመጀመሪያ ጊዜ ነው። ዛሬ እንደዚህ ስመጣ ዛሬ የመጣሁት ከእናንተ የመጡ አዳዲስ ጥያቄዎች አሉ አዳዲስ ሳያን የነበሩ እነሱን ለመመለስ ነው ዛሬ እዚህ የተገኘሁት። ጥያቄው ምንድን ነው? መጀመሪያውና በጣም በተደጋጋሚ የተጠየቁት ጥያቄ የዩትዩብ ስምሽ ምን አስመልክተሽ ሰው በልክ ያልሽው፣ በልክ ሰብስክራይብ እናርጎኝ፣ በልክ እኔ ወይ እያላችሁ ፈን በሚመስል ነገር እየጠየቃችሁኝ ያላችሁና፣ ሰው በልክ ያልኩት ሰው በልክ በመጀመሪያ የኔ ስም ነው ስሜ ነው። ሲቀጥል ደግሞ በጣም ነው የምወደው። ብዙ ታሪክ አለው፤ በሰፊው የማጫወታችሁ ይሆናል። ለአንድ ቀን እናቴ ናት ያወጣችልኝ። በልጅነቴ ማለት ሕጻን ምናምን ያመኘ ነበር እና እናቴን የጠየቃት ሰው ወይም የጠየቃት ሰዎች በጣም ትንሽ ነበሩ ና ዘመዴ ሰው በልክ ነው ብላ ሰው በልክ የሚለውን ስም ሰጥታኛለች ና እናቴ ስለ እኔ የደከመችውን ድካማ አስታውስበታለሁ። በቃ ብዙ ነገር ብዙ ነገር አስታውስበታለሁ። እና ስሜን ሳስበው እናቴን አስባታለሁ። ሁሌም በቃ የእናቴን ድካማን ወደኋላ፣ ምን ያክል ብትደክም ነው ምን ያክል ሰዎችስ እንትን ቢሏት ነው እንደዛ አይነት ስም ያወጣችልኝ ብዬ አስባለሁ እና ለዛ ነው ሰው በልክ ያልኩት። እና ምንም ነገር አይደለም፣ እንደዚህ ዩቲዩብ ላይ ቀርቶ ምንም ምንም ነገር ላይ ቅድሚያ ስሜን ስናገር በኩራት ነው የምናገርና እና በኩራት የምናገረው ስሜ ነው፣ በጣም ነው የምወደው። ለዛ ነው ሰው በልክ ያልኩት። አይኖ ስሙ ረጅም እንደሆነባችሁ አውቃለሁ። ለዩቲዩብ አጠር ያለ ምናምን እንደሚያስፈልግ አውቃለሁ ግን ይለመዳል ከተለመደ በጣም ቬሪ ኢዚ ቀላል ነው ብዬ አስባለሁ። እና ደግሞ አይ ቲንክ ዩቲውብ ከለቀ ቪዲዮ ከለቀኩኝ አይ ቲንክ ወደ ሁለት ወር እየተጠቀሁ ነው። ቦቻወር ይቀንሷል። ብዙ ነገር ሰብስክራይቦቼም እየሰበሰብኳቸው ሰብስክራይቦቼ፣ እህቶቼ፣ ወንድሞቼ እየቀነሰ ነው አይኖ ምንም እየሰጠኋቸው አይደለም። ከዚህ በኋላ ከቻልኩ ቀን በቀን ካልቻልኩ በሶስት ቀን በአራት ቀን አንዴ እለቃለሁ ብዬ አስባለሁ። ከእግዚአብሔር ጋር ፕሊስ፣ ከቻላቸው አዲስ ነኝ። የማዳም ቅመሞች አበረታቱኝ። ብዙ ቪዲዮዎች ቀርጬ ነበረ ማዳም ጋር ሆኜ እራሱ እለቃለሁ ብዬ ያሰብኩት ግን ለምን እንደሆነ አላውቅም። እንትን አልተሳካልኝም። እና ከቻልኩኝ አሁንም ኤዲት እያረኳቸው ነው። ኤዲት አድርጌ ከወጡልኝ ለኤዲት ምንም አይመችም ብዥ ያሉ ምናምን አልተመቸኝም። ኤዲት አድርጌ ለመልቀቅ ሞክራለሁ። ከተሳካልኝ፣ ካልተሳካልኝ እንደ አዲስ ሌላ ቪዲዮ ቀርጻለሁ ማለት ነው። በተረፈ ሰላማችሁ ብዝት ይበልልኝ። ፕሊዝ ፕሊዝ፣ አበረታቱኝ። ሼር ላይክ፣ ኮሜንት እያረጋችሁ አበረታቱኝ። በምትፈልጉት ያክል ባይሆንም በምችል ያክል እመጣለሁ ብዬ አስባለሁ እና እግዚአብሔር ከፈቀደ አንዳንድ አይዲያዎች ይጀለ ያሉ እነሱን በቅርቡ ላይ ቀላችሁ ይሆናል። ቪዲዮዎችም እጀላ ያሉ ለቃለሁ ብዬ አስባለሁ። ከእግዚአብሔር ጋር እናንተ ብቻ አበረታቱኝ። ላይክ ሼር ኮሜንት እያደረጋችሁ አበረታቱኝ ፕሊዝ። በተረፈ ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ይበለልኝ። ባይ ባይ። ላይክ ኮሜንት ሼር እንዳይል ረሳ።